አብራችሁን ስለዘለቃችሁ ከልብ አድርገን እናመሰግናችኋለን። ቀደም ሲል እንግዲህ የተለያዩ ለሳምፕል ካቀረብናቸው ዳቦ፣ ሙዝ እንዲሁም ደግሞ ስኳር መጠን በሚዛን ልኬቱ እንግዲህ ምን ያህል ነው የሚለውን ነገር በጋራ ለመመልከት ይችለናል። በነገራችን ላይ አድማጮች የፕሮግራም ላይቭ ስትሪምም የተላለፈ ስለሆነ እንግዲህ እንደ ቲቪ መመልከት ይችላሉ፣ ዩቲብ ላይ ማለት ነው። እኔ ደስ ብሎኛል ዛሬ ዶክተር ገብቷል መሰል፣ መልካማ ዶክተር አሻግሬ ጠና ይስጥልን፣ ሄሎ አሎ፣ አሎ፣ ጤና ይስጥልን ዶክተር እንዴት አረፋት? እንዴት አደርክ? ታደራቸው ሰላም ነው። ዛሬ ስቱዲዮችንን ሚኒ ማርኬት አርገነዋል፣ ዳቦ በጣም ደስ ብሎኛል። በላይቭ ስትሪም እየተከታተልኩ ነበረ። ልካም፣ ልካም፣ እሱ ላይም አስተያየት ትሰጣለ። ዶክተር አሻግሬ ዘውዱ የ ምግብ ደህንነት ሳይንቲስት እና ተባባሪ ፕሮፌሰር ነው በአዲስ አበባ ዩኒቨርሲቲ፣ እንዲሁም ደግሞ የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት የስራ አመራር ቦርድ ሰብሳቢ ነው። ለአድማጮቻችን ለማስተዋወቅ ነው። ዶክተር ዛሬ ምን አለ የምታጋራን ነገር? እሺ፣ አመሰግናለሁ። መጀመሪያ ቅድም ላረጋችሁት የሚዛን ልኬት ቀጣሚ፣ ትስስርንም፣ ቁምላቸውን፣ ምሰናይትንም ኤክሰርሳይሱን እዚህ ስቱዲዮ አምጥታችሁ ስላረጋችሁ ሚዛኑም የጠበቁ ሰዎች ማመስገን እፈልጋለሁ። እንደ ተፈራው ስላልሆነ ብዙዎቹ ናይቻ ዶክተር አሻግሬ ዘውዱ፣ ዶክተር አሻግሬ ዘውዱ፣ ቴክኒሺያኑ ስምህን እየጠየቀኝ ነው። እሺ፣ እሺ፣ እሺ እና ሚዛኖቹ ሚዛንን ጠብቆ በመጽሐፍ ቅዱስም በቁርአንም የሚፈቀደውን ያደረጉት ሰዎች ማመስገን እንፈልጋለን። ቀጠናዊ ከስነ ልኬትም የመጡትን ሰዎች ስቲከር ተለጥፎ ሚዛን መኖሩን ማረጋገጥ ባህል ሊሆን ይገባልና በሸማቾች ጥበቃን በኩል ወደፊት እንግዲህ የራሳችንንም ስቲከር አግኝ አዘጋጅተን በሸማቾች የተረጋገጠ ሚዛን ብለን ከስነ ልኬት ጋር ወደፊት እንመጣለን። እና ለሰራችሁ ስራ ግን ማመስገን ደስ ብሎኛል። ንሪያሴ ዶክተር እሺ። ከዚህ ቀጥሎ ያው በሳምንቱ ከምግብ ደህንነት ጋር የተያያዙ ሀሳቦችን ለመስጠት ነው። አንድ ሀሳብ ነው ያለኝ ዛሬ። ዜናውም በስፋት እየተዟዟረ ነው የሚገኘው። ይሄውም ምንድን ነው የሚለው የተላላፊ ላልሆኑ በሽታዎች የሚያጋልጡ የታሸጉ ምግቦችን ለመቆጣጠር የረቂቅ አዋጅ ተዘጋጅቷል እና ለተወካዮች ምክር ቤት ተልኳል ነው የሚለው። እንደ አላማ ይሄ አዋጅ እንደ ምግብ ሳይንስ ሰው የበላውን ነው የሚመስለው፣ እና ይሄ ረቂቅ መዘጋጀቱ በጣም ተገቢ ነው ብዬ ነው የማስበው። ለዚህ ምክንያት የሆነው በኢትዮጵያ ተላላፊ ያሉ በሽታዎች በጣም እየጨመሩ መምጣታቸውን ባለፈውም ሳምንት ገልጭ አለው። በመጨመራቸው ምክንያት ለጤና ማህበራዊና ኢኮኖሚ ችግሮች በጣም እየተጋለጥን ነው። ሀገሪቷም ለመድኃኒት አቅርቦትና ሕክምና አገልግሎት ከፍተኛ ውጪ እየተደረገች ነው። ብዙውን መድኃኒቶች፣ የኢንሱሊንም፣ የኮሌስትሮልም የምናመጣው ከውጭ ነው። ስለዚህ ሰው ጤናውን እያጣ አንድ ህብረተሰቡ መሞቱ ይቆጨናል። እንደገና ደግሞ ሲታመሙ በህብረተሰቡ በቤተሰብ ላይ የሚያመጣው ተጽዕኖ በጣም ከባድ ነው። ስለዚህ ከዚህ ጋር ተያይዞ ደስ ያለ ለዚህ ሁሉ ከፍተኛውን አስተዋጽኦ እያደረገን ያለው ተብሎ የሚታሰበው ምግብ ነው። እዚህ እንትን ውስጥ ምግቦቹን ደግሞ ሶስቱ ነጮች ላይ ነው ትኩረት ያደረገው። አንዱ ስኳር ነው። ሁለተኛው ስብ ነው ወይ ጮማ፣ ሶስተኛው ጨው ነው። ስለዚህ እነዚህ ሶስት ነገሮች ናቸው በአመጋገብ ሂዳችን ይላል አዋጁ እና ይህንን ለመቆጣጠር ከቅባትም ደግሞ የረጋ የምንለው የተለወጠ እና የረጋ ትራንስፓርት እና ሳቹሬትድ ፋት የሚባል የረጋ ልባችን ላይ እየረጋ እየደፈነን፣ ለስትሮክ፣ ለልብ ህመም እየዳረገን ያሉትን ለመቆጣጠር መንግስት ጤና ጥበቃ ሚኒስቴር ከባለድርሻ ከአካላት ጋር በመሆን ይሄንን አዋጅ ረቂቅ አዘጋጅቷል። በኋላ ሙያ አስተያየት እንሰጣለሁ ግን እዚህ ረቂቅ አዋጅ ላይ ያተኮረው የታሸጉ ምግቦች ላይ ነው የሚለው ስለዚህ በፋብሪካ ተዘጋጅተው ለህብረተሰብ የሚቀርቡ የምግብ ምርቶች በውስጣቸው ያላቸውን የምግብ ንጥረ ነገር ይዘት መጠን በግልጽ ቅድም እንዳላችሁት ለምሳሌ ሚዛን ሰባ ከሆነ ሰባ ብሎ መጠኑን መግለጽ፣ ከዛ ጨሞ ልክ እንደ ሲጋራ ይሄንን ብትበላ ይሄ ጉዳት ይደርስብሃል የሚል የማስጠንቀቂያ ጽሑፍ ይጻፍ ነው የሚለው እንትኑ ላይ። ስለዚህ እነዚህ ምርቶች ትንሽ ህጉ ትንሽ ተራማጅ ይመስላል፣ እንደ ሸማች ጥበቃ ባለስልጣን ከዘመናዊ ዓለም ጋር የመጣ የሄደ ነው። ስለዚህ መነሻ ይህን ላድርግና ሀሳባችሁን አቅርቡልኝና ሙያዊ አስተያየትን በዚህ ረቂቅ ላይ መጥረት ይችላለሁ። ዶክተር፣ ምንድን ነው እዚህ ላይ የተነሳው ነገር? እኔም ዜናውን አንተ ካጋራህ በኋላ አይቼዋለሁ። ምንድን ነው የታሸገ ምግብ በሙሉ ችግር እንዳለበት የሚያሳይ አንድምታ ያለው ነው። እና ይሄ ደግሞ ትክክለኛ አደለም። የታሸጉ ምግቦች በይዘታቸው ጨው፣ የጨው መጠናቸው፣ የስኳር መጠናቸው፣ የስብ መጠናቸው የተወሰኑ ጤናማ የሆኑ የታሸጉ ምግቦች መኖራቸውንም የረሳ ይመስላል። ሌላው ደግሞ እንደ ሀገራዊ ሁኔታንም ከግምት ያስገባ አልመሰለኝም። እንግዲህ አሁን ጊዜው ምንድን ነው ይሄ ታይሚንግ ዘይሰን ጊዜን መጠበቅ ጊዜን ትክክለኛ አንድ እርምጃ የሚወሰድበትን ትክክለኛ ጊዜ መምረጥ ለዛ ውሳኔ ውጤታማነት ትልቅ አስተዋጽኦ አለው እና እኔ ከጊዜውም ቀድሞ የመጣ ነው። እስከዛ ግንዛቤ የማስጨበጥ ስራ እየተሰራ ሸማቹን ግንዛቤ እንዲኖረው ማድረግ ይገባ ነበር፣ ግን አሁን ቀጥታ የታሸገ ምግብ በሙሉ ለጤና ጎጂ እንደሆነ አድርጎ እንትን የሚለው አንደኛ የሀገሪቱንም ኢንቨስትመንት ይጎዳል። የዜጎችንም መብት ይገድባል። ዜጎ ዜጋው ግንዛቤ ኑሮት ግን የመረጠውን የፈቀደውን የመገቤት የመመገብ መብት አለው እና እነዚህ እነዚህ ነገሮች ግምት ውስጥ የገቡ አይመስለኝም። ዶክተር፣ ልክ ነው ልክ ነው። ከዚህ ጋር ነው ልሰጣቸው የነበረችው የሙያዊ አስተያየቶች አንዱ ለእኛ መቀነባበርና መታሸግ ለህይወታችን ብዙ የሰጠን እድል አለ። ስለዚህ ይህንንም ላዘጋጁ ሰዎች አልተሳተፍኩም ስለዚህ መነሻውን ራሱ የታሸጉ ምግቦች የሚለውን ቀርቶ ተላላፊ ላልሆኑ ብሽት የሚያጋልጡ ምግቦችን ብሎ በጥቅል ለምሳሌ የተጠባበሰ ምግብ በየሰፈሩ ይሸጣል እሱ ነው ከፍተኛ ጉዳት እያደረሰብን ያለው ከታሸገው ምግብ በላይ አይደለ ተማሪዎቻችንን ልጆቻችንን በየቦታው ቺፕስ መሸጫ ሳምቡሳ መሸጫ አይደለ ስጋ ቤት ብንሄድ ሞራው ሶስት ጊዜ አራት ጊዜ ተጠብሶ የጠቆረ ስጋ ቤት እየተሸጠ ነው ያለው። ይሄንን ኮንሲደር ያላደረገ ፍትሃዊ ነው ብዬ አላስብም። እንደ አላማ አስማማለሁ። እንደ አላማ ትክክል ነው የተነሱ አላማው ትክክል ነው። ጉዳቱ አለ። የሞት ቁጥራችን ሀምሳ ፐርሰንት በላይ ተላላፊ ነው። ግን የታሸጉ ከሚባል አንዱ አስተያየት የመጀመሪያው እንደ ባለሙያ ማንኛውም ተላላፊ በሽታ ሊያጋልጥ የሚችሉ ምግቦች በጠቅላላ ህግ ወጥቶላቸው ቁጥጥር ሊደረግባቸው ይገባል ነው። ሁለተኛ ከቁምላቸው ጋር የምስማማው አገራችን አሁን የመጣ ፋሽን አለ። ፋሽኑ ምንድን ነው? ግንዛቤ መስጠት ማስተማር ጊዜ ስለሚፈጅ እና ስለማይታይ አድካሚ ስለሆነ ነገሮችን በጠቅላላ በቁጥጥርና በመከልከል አይደለም፣ በመቆጣት ምንድ ነው ሸማቹ ላይ እንደውም እጥረቶች ሊከሰት ይችላል። የምርት እጥረቱ ላ ሊከሰት ይችላል። በዚህ ህግ ምክንያት እኛ ቅባትን የምንወስደው ለጤናው ብቻ አደለም። ልብ መድፈን ላይ የምንደርሰው ስናበዛው ነው። የምናገኘው ካሎሬ አለ በቀን በቀን ሰውነታችን ተቀሳቅሶ ቅባት ሲበላ ጤንነቱን መጠበቅ ያስፈልጋልና ስለዚህ ችግሩን ለመከላከል የተቀመጠው መንገድ ማን ነው? ይዘት መግለጫ የሚያነብ ኪሎ የሚያነብ ማን ነው? እንትን አለበት ኤክስፓይሪ ዴት ብሎ የሚያስበው ለዛ ነው። ተራማጅና ህብረተሰባችን ያለንበትን ደረጃ ያገናዘበ አይደለም። ልክ አይደለም እያልኩ ሳይሆን ይሄ ከተማ ዙሪያ ለሚኖረው የተማረው ምን የራሴ ምግብ ሳይንስ ተምሬ የአንብቦ መጠቀም የጤና ማስጠንቀቂያ ይሄን እኮ በሲጋራ ሞክረ ነዋል ሲጋራ ህዝብ ወጥቷል። ምን ያህል ቁጥጥር ይደረግበታል? በየቦታው እየተጨሰብን ነው ያለው። ክለብም ይሄንም የሱን መጠጥ ቤትም ብንሄድ መብታችን። ስለዚህ የቁጥጥር ስራው ላይም ከዚህ በፊት ያሳለፍናቸው ልምዶች አሉ። ከዚህ በተጨማሪ ግን ወደዚህ የወሰደንና የዳረገን እነዚህን ነገሮች አለመግለጽ ነው ወይስ የአመጋገብ ስርዓታችን መቀየርና የወሰድ ነው? ፖሊሲዎች ችግር ነው ነው አንዱ ህብረተሰቡ ያበላል፣ ስርዓቱ ተበላሽቷል። በየቀኑ ስጋ ቤት፣ ጥብስ ቤት አይደለም ጣፋጭ ነገሮችን የመጠቀም ባህል ለምዷል። ይህንን ትምህርትና ማስተማር ነው ማስገንዘብ ያለብን እንጂ ሰውዬው ቤቱም እየጠበሰ ሊበላና ሊታመምና ሊሞት ይችላል። አሁንም ቢሆን ሁለተኛው ደግሞ የወሰድ ናቸው የፖሊሲ ችግሮች አሉ። ለምሳሌ በቅባት እህሎቻችን ላይ ሀገራችን ውስጥ ይመረቱ የነበሩ ጤለኛ የሆኑ ሰሊጥ፣ እንደ ኑግ፣ እንደ ሶያቢን አይደለ የመስኪነት ዶቾለኒ የመሰሉትን ወደ ውጭ ልከን ፓልም ነው እያስገባን ያለ ነው። የረጉ የሚባሉትን እኔ ከማስታወሰው ከስድስት ከሰባት ዓመት በፊት ሳይንቲስቶች ናቸው ያሉት ፓልም ኦይል ተጠቀሙ የሚሉ ራሱ በትልቅ ሌብል ሸራተን ሆቴል የተዘጋጀ ማሌዥያ አስመጪዎች ስለ ዘይት ጤንነት ያስረዱንና ብሉ ብለን የተነገረበን ዘመን ነው። ግን የኢትዮጵያ ሕብረተሰብ ጤና ባወጣው ከስድስት ሰባት አመት በፊት እነዚህን ዘይቶች መጠቀም ለልብ መደፈንና ለስትሮክ እንደሚያጋልጥ ተገልጾ እንዲቆሙና ወይ ቅናሽ እንዲደረግላቸው ተደርጓል። መንግስትም የወሰዳቸው እርምጃዎች አሉ። በሁለት ሺ አስራ ሶስት ኤክሳይዝ ታስክ እንደዚህ አይነት የረጉ እንትኖች ሰላሳ ፐርሰንት ታክሲ ይጣልባቸዋል ስለዚህ ኦልሬዲ እየተጣላባቸው ስለሆነ እነዚህ ህጎች ምን ሊቀይሩ እንደመጡ አላወቅኩም በተጨማሪነት ግን እነዚህ ለቁጥጥር የምናደርጋቸውን ነገሮች ማስተካከል አለብን ብዬ ነው ማስበው መልካም በጣም እናመሰግናለን ዶክተር ከልብ ለሚተነተን መረጃ እናመሰግናለን እኔም ድኖ ስለሰጣችሁኝ አመሰግናለሁ መልካም ቀን መልካም ጊዜ መልካም እረፍት እሺ ዶክተር